ሰላም ነው። የአብስራ ወርቅ ቤት ነው ይሄ የአብስራ ወርቅ ቤት አ ኦኬ አንድ እዚህ ወርቅ ፈልጌ ነበር። የአንገት የሚሆን ለእህት ነው። ለእናቴ ነው። እናቴ ለመስጠት አስቤ ነው። ኦኬ። አሪፍ የምትለው ወርቅ ናሳዬ። በመስቀል አርገልል ወይስ በምን አርገልል? በቃ ያው በልብ ቢሆን ይችላል። በልብ አርገልል፣ ያው እናት ስለምወዳት። ኦኬ፣ እነዚህ ወርቆች አሪፍ ናቸው የማዳን ቅመም የሚባሉ ሴቶች ከነሱ እየገዛን ነው እኛ የምንደረደረው። ኤቭሪቲንግ ሌላ ማሳየህ አለው አሪፍ አሪፍ ወርቆች አሉ። እነዚህ ወርቆች እነዚህም አሉ። እነዚህ የውጭ ናቸው፣ የባህሬን ናቸው፣ የሳውዲ፣ የዱባይ። እነዚህ በጣም ኳሊቲ የሆኑ እቃዎች ናቸው። እነዚህ ይሄም ማለት ነው። አሁን በጣም አሪፍ ነው። እኛው መስቀል ያላት በጣም አሪፍ ነው። አዎ እንደውም የቀጠን ስላለ ለሷ ይሆናል። የትን ይወርብሏል። እሺ ኦኬ ይሄኛው ቸገር ነው፣ በጣም አሪፍ ነው

የጆሮ ምናምን ትፈልጋለህ? በጣም አሪፍ ነው። የጆሮም ካለ ሰርፕራይዝ ለማድረግ ነው። ይሄ ለአንገቷ ይሆናል። አንድም ለጆሮ ደግሞ አምጣልኝና ኦኬ። ከሚገርምህ በጣም አሪፍ ወርቅ ነው። በጣም አሪፍ ወርቅ ነው። እነዚህ በጣም ኳሊቲ እቃዎች ናቸው። አዎ፣ በጣም የሚያማምሩ ኳሊቲ እቃዎች ናቸው። አዎ፣ እዚህ ውስጥ አሁን ለእናቶች የሚሆን ወርቅ እነዚህ ለምሳሌ ለሙስሊም እናቶች ይሆናሉ። ምክንያቱም እነዚህ ጨረቅ ያላቸው ናቸው። አሪፍ በጣም የሚያማምሩ ናቸው። እነዚህ የባህሪ ወርቆች ናቸው። ላንተ እናት ደግሞ እቺኛዋ ቅጠል ስራ ነች። በጣም ነው የምታመው። እቺኛዋ ወርቅ ነው ማለት በጣም የምታመው ወርቅ ነች። ለእናት ትሆናለች። ግራማ የሚያናክል ብዙ የሚመዝን ነው አይደለም። አሪፍ ይቅም ወጭ ያለች ግራማ። በጣም የሚያማምሩ አሁን ከጆሮዋ ጋር በጣም ይሄዳል። አ ኪስም አይጎዳ አ አ

አሪፍ ወርቅ ሆኑን አየሁኝ። እናም መሰግናለን እና የተንቢ ምናምን የሚባሉ ዲ ቶፈሮች ይሰሩልናል እና ከአረብ ሀገር እራሱ እየመጡ ወደኛ ብር የላኩኛ ለናቶቻቸው እንሰጥላቸዋለን። እና በጣም አሪፍ፣ በጣም አሪፍ። በቃ አርግልኝና አርግልኝና ከሚገርም በጣም ደስተኛ። ይሄው በጣም ደም ቀጭን ነው። አንድ ላይ ከእናቶች ጋራ ደሞ ራሱ አሪፍ ነው። ከጆሮቸው ጋራ እናቶች፣ ይሄ ደሞ እንትን በሩቁ ይታያል። መመለስ መቀየር ይቻላል፣ ነው ለእናቶች የሚሆን አሪፍ እሺ፣ አጠቃላይ እና ከመጣህ፣ አዎ ሌላ ጊዜ እመጣለሁ እኮ ለራሴን እገዛለሁ። ሲጀመር ችግር የለህ ራሴን እገዛለሁ፣ ለአንደት ምናምን እገዛለሁ። ኦኬ፣ አይ በጣም እዚህ በጣም እዚህ ያለው እንትን በጣም ትመችቶኛል። ሲጀመር ብዙ ደግሞ እኔ ከሚገርም እንትናችሁ እቃችሁ ባስተያት ነው፣ የሆነ ሰዎችን በማይጎዳ መንገድ ነው። ብዙ ምን ታደረጉት በዛ ደስ ብሎኛል። ችግር የለም። ያው አንዳንዴ ከብር በላይ ሰው ስታስቀድም ነው የሚሻለው። ስራ እንደዛ ስለሆነ እኛም እናስቀድመው። ማንም ጊዜ ሰው ብር አይደለም። ስለዚህ ችግር የለውም። የና አክል ብር መታለች አካውንት ዛች ጋር ትራንስፈር ማድረግ ትችላለህ። ስንት ብር ነው? ሰላሳ ስምንት ሺህ ብር ልክዋል። ገብቷል ገባ። አያው የለ ያገርሱ ጥሩ። ከሁለት ግራም በላይና በታች የለ። እናት ያለ ለእናቶች ቅጠሎች አሪፍ ናቸው። ቅጠል ማለት እንደዚህ ማለት ነው። እነዚህ ውርቁስ በጣም አሪፍ ናቸው። አይ ዋጋቸው የሀገሩት ሁሉም አንድ አይነት ናቸው። ስድስት ሺህ አምስት ናቸው አንድ ግራም። እነዚህ ደግሞ አሉልሽ ከፈለግሽ ይችልልሻል። አንድ ሁለት ግራም ይችልልሻል። እራሱን አይነት ከሆነ ይችልልሽ። ግራሙ በዛ ላይ ትንሽ ነው። እራሱን አይነት ደግሞ የለም እነዚህ ትወዳቸዋለሽ ስለዚህ በቃ እንትን ይሻልሽ ቅጠሎቹ በጣም አሪፍ ናቸው አሁን ለምሳሌ እነዚህ ሁለት ግራም ናቸው አስራ ሁለት ሺህ ብር ማለት ነው ሁለቱ ግራም አንድ ግራም 6 ሺህ ያረግልሻለሁ ይሄ እንዳለ ስንት ነው? ሁለት ግራም አስራ ሁለት ሺህ ብር፣ አንዱ ግራም ነው ስድስት ሺህ። አይደለም በግራም የአንዱ ግራም ሂሳብ ነው ይመስላል። ግን ዕቃ ስትሸጪ ዕቃ ብትቀይሪ ይችላል ነው። ላንቺም የሀገር ውስጥ ስድስት ሺህ ነው እያልኳት፣ አንድ ግራም ስድስት ሺህ ብር፣ ችግር የለም